ቅዳሜ ገበያ በአሜሪካና ቻይና የታሪፍ ጦርነት የኤሌክትሮኒክስ ግንባር ዋነኛው የፍልሚያ መድረክ ይሆናል። ውጊያው አስደንጋጭ ሊሆንም ይችላል። በዝርዝር እነግራቸዋለሁ። ቅዳሜ ገበያ የዩቲዩብ ገጽን ሰብስክራይብ ያደርጉ። አዳዲስ ቪዲዮዎች እንዲደርሱት የደውል ምልክቱን ይጫኑ። የኢኮኖሚ የቢዝነስ እና የፖለቲካል ኢኮኖሚ ትንታኔዎችን ከቅዳሜ ገበያ በላቀ ደረጃ ያገኛሉ። በአሜሪካ ዲዛይን ተደርጎ በቻይና ተመረተ። ይህ የአብዛኛው የኤሌክትሮኒክስ ምርት መለያ ሆኗል። በተለይም እንደ አሜሪካ ባሉ ሀገራት የቤት ውስጥ ቁሳቁሶችን ብንመለከት በዚህ መልኩ የተመረቱ ናቸው። ከዚህ ቀደም በነበረው ዘገባችን ላይ በዝርዝር ይሄንን ጉዳይ አንስቼላችኋለሁ። ምን ምን ምርቶችን አሜሪካኖች ይገዛሉ የሚለው የኤሌክትሪክ ምርቶችን፣ ስልኮች፣ ላፕቶፖች፣ ኮምፒውተሮች፣ እንደዚሁም የቤት ውስጥ መገልገያ የሆኑ ማቀዝቀዣዎች፣ የአየር እንደ ኤር ኮንዲሽነር ያሉ የአየር ማቀዝቀዣዎች፣ የፍሪጆች ወዘተ ከቻይና የሚገዙ ናቸው። ቀላል የማይባሉት ግን ዲዛይናቸው የሚሰራው አሜሪካ ነው። የምርት ስማቸውም አሜሪካዊ ነው። እናም ይህ ሁኔታ የጦርነቱ ማዕከል ሊሆን ይችላል። ሁለቱም ሀገራት አይቻቻሉም ወይንም ደግሞ ይሸናነፋሉ ተብሎ የሚገመተውም በዚህ አካባቢ ሊሆን እንደሚችል ይገለጻል። ከነዚህ የኤሌክትሮኒክስ ጦርነቶች መካከል ዛሬ በስፋት የአፕልን ላስቃኛችሁ። አይፎን ስልክ ያላችሁ ካሊፎርኒያ ዲዛይን የተደረገ የሚል ስልካችሁ ላይ አለ። የተመረተው ደግሞ ቻይና ይላል። ዲዛይንድ ካሊፎርኒያ አሴምብልድ ኢን ቻይና የሚል በብዛት ልትመለከቱ ትችላላችሁ። አፕል በዓመት ከሸጣቸው 220 ሚሊዮን የአይፎን ስልኮች አብዛኛዎቹ ቻይና የተመረቱ ናቸው። ከአስሩ አይፎን ስልክ ዘጠኙ ቻይና ነው የሚመረተው። ስክሪን፣ ባትሪው፣ ሽፋኑ፣ ማሸጊያው ቻይና ተመርቶ እዛው ይገጣጠማል። አይፎን ስልኩ ብቻ አይደለም፣ አይፓዱም ማክቡክ ላፕቶፑና ዴስክቶፑም ተመሳሳይ ታሪክ ነው ያላቸው። የሚገርመው ደግሞ እነዚህ ምርቶች ዋነኛ ገበያቸው አሜሪካ ነው። አሜሪካ ዲዛይን ይደረጋል፣ ይታቀዳል፣ ንድፍ ይወጣለታል። ቻይና ግብዓቶቹ ይመረታሉ። ተገጣጥሞ፣ ታሽጎ ምርቱ ተጠናቆ ቻይና ይጠናቀቃል፣ ይዘጋጃል፣ ተጓጉዞ ዳግም ወደ አሜሪካ ይሸጣል። የአፕል ታሪክ በአመዛኙ ይሄ ነው። አብዛኛው የአፕል ስልክ የሚሸጠውም አሜሪካ ላይ ስለሆነ ለጊዜው እንደ መታደል ሆኖ የትራምፕ ታሪፍ ስልኮችን፣ ላፕቶፖችን እና የተወሰኑ የኤሌክትሮኒክስ ምርቶችን ለጊዜው ዘሏቸዋል፣ ነፃ አድርጓቸዋል እንደማለት ነው። ታሪፋቸው አሁን አዳዲስ ጭማሪ ታሪፎቹ እስከ 245 በመቶ የደረሱት እነዚህን ምርቶች አይመለከቱም። ግን እስከ መቼ ቀጣዩ ዘመን አይታወቅም። በተለይም ደግሞ አሁን የሚሰማው የትራምፕ መንግሥት የኤሌክትሮኒክስ ምርቶች የግብይት ሰንሰለትን ወይንም ሰፕላይ ቼንን እየፈተሸ መሆኑ እየተነገረ ነው። በዝርዝር ፈትሼ ነው ተጨማሪ ማዕቀቦች የምጥልበት ብሏል። ምክንያቱም ጉዳዩ ቀላል ስላልሆነ ነው። እጅግ በጣም አሳሳቢ ነው። አሜሪካ ከፍተኛ የምትገዛው ሸቀጥ ከቻይና ቁጥር አንዱ እነዚህ የኤሌክትሮኒክስ እና የኤሌክትሪካል ምርቶች ሲሆኑ፣ ቻይናም ቢሆን ከአሜሪካ ቀላል የማይባሉ የእነዚህን ምርቶች ትገዛለች። አንዱ ለአንዱ ግብአት እያቀረበ አንዱ ሀገር የተመረተው እና የተጀመረው ምርት አንዱ ሀገር እየተጠናቀቀ አንዱ ሀገር ዲዛይን የተደረገው አንዱ ሀገር እየተፈበረከ ነው የዓለም የኤሌክትሮኒክስ ገበያ በስፋት እየዘለቀ ያለው። እናም ይሄ ግብይት እየተጠና ነው በዶናልድ ትራምፕ መንግስት። የእሳቸው መንግስት እንደሚያስበው በተለይም ደግሞ በዝርዝር እየፈተሸ ያለው ሰሚ ኮንዳክተርንና ሌሎችንም በተያያዘ ነው። በነገራችን ላይ ሰሚ ኮንዳክተር የኤሌክትሮኒክስ ቢዝነሱ እና የኢቪ ቴክኖሎጂው በተለይ በተሽከርካሪው ጭምር ዋነኛ ማጠንጠኛ ስለመሆኑ ሌላ ፕሮግራም እሰራላችኋለሁ። ወደ አፕል ጉዳይ እንመለስ። አፕል ወደ ቻይና የገባው በ1990ዎቹ ነው በፈረንጆቹ አቆጣጠር በሦስተኛ ወገን በኩል ነው። በወቅቱም የገባው የቻይና ኢኮኖሚ ገና መከፈት የጀመረበት ጊዜ ስለሆነ የአሜሪካ ኩባንያዎች በይፋ በቻይና ኢንቨስት አያደርጉም። ያለውን ሁኔታ ይቃኛሉ። ግብአት አቅራቢ በሆኑ ኩባንያዎቻቸው አማካኝነት ወደ ቻይና ገበያ ወይም ወደ ቻይና ፋብሪካዎች ጎራ ይላሉ። በ1997 በፈረንጆቹ አቆጣጠር ነው። አሁንም አፕል የኪሳራ አፋፍ ላይ ደርሶ ሊከለበስ ነው ተብሎ ሲጠበቅ ያተረፈው የቻይና ሥራው እንደሆነ ይነገርለታል። ስለሆነም ቻይና ለአፕልም ባለውለታ ናት ማለት ነው። ልክ አፕል ለቻይና ባለውለት አንድ ሆነው። አፕል ወደ ቻይና ኢኮኖሚ በይፋ የገባው ግን በ 2001 ዓ ም ነው ከ24 ዓመት በፊት ማለት ነው። ሻንሃይ ከተማ ላይ አፕል በሻንሃይ ኢንቨስት ያደረገበት ኩባንያ ደግሞ የታይዋን ኩባንያ የነበረውን አጋር በማድረግ ነው ፎክስ ኮን ይባላል። ይህ ኩባንያ አሁንም ድረስ የአፕል ቁጥር አንድ አጋር የሚባል ነው። ይህ ኩባንያ በቻይና አይፓድን እና አይማክን ማምረት ጀመረ። ይህ እጃችን ላይ የምንይዛቸው ፓዶችን እና ኮምፒውተሮችን ማለት ነው። ኋላ ላይ ደግሞ ወደ አይፎን ምርት ገባ። በጊዜው በቻይና ለአይፎን የሚሆን ፋብሪካ አልነበረም። እንደዚህ ለዘመናዊ ስልክ ወይም ስማርት ስልኮችም ብርቅ የነበሩበት ጊዜ ነው። በአፕል ድጋፍ ግን ይሄ ብቃት ተፈጠረና በቻይና አይፎኖች መመረት ጀመሩ። ለምሳሌ ቤጂንግ ጂያንግ ዳውን እናንሳው ቤጂንግ ጂያንግ ዳውን ዛሬ ላይ ለፍጹምነት የቀረበ ማሽነሪዎችን ታጥቆ አክሌሪክና የስልክ መስታወትን የሚቆርጠው ኩባንያ የሆነው በአፕል ድጋፍ ነው። የስልኮቻችን ከቨሮች በአክሌሪክም ሆነ በመስታወት ቢሰሩ እነዛን ጥንቅቅ ያለ ፐርፌክት የሆኑ ማሽነሪዎችን የሚመረተው በዛው በቻይና ሆኗል። ይህ ቤጂንግ ዲያንጋውን ግን ወደ ስራ የገባው አፕል በፈጠረለት መደላድል ነው። አፕል ከማምረት አልፎ በቻይና ምርቶቹን መሸጥ የጀመረው በ2008 ላይ ነው። የመጀመሪያውን ሱቅ በ2008 በቻይና ቤጂንግ ከፈተ። ወቅቱም የቤጂንግ ኦሎምፒክ የሚስተናገድበት ጊዜ እንደሆነ ይታወሳል። ቻይና ከዓለም ጋር በተለይም ደግሞ ከምዕራቡ ዓለም ጋር የተቀላቀለችበትና የምዕራቡና የቻይና ግንኙነት እንደ አዲስ የተቀረጸበትና በጣም የተሳሰሩበት ዘመን ተደርጎ ይወሰዳል። እናም በዛን ወቅት አፕል ብቻ ሳይሆን በርካታ ኩባንያዎች እንደነ ስታርባክስ ያሉ የቡና አምራቾች፣ እንደነ ማክዶናልድ ያሉ በርካታ የምግብ ማከፋፈያዎች ወይም የምግብ ማቅረቢያዎች የበርገር ቼይን ስቶርስ የሚባሉት መከፈት የጀመሩት ከዛ በኋላ ነው። አፕልም የመጀመሪያውን ሱቅ 2008 ላይ ቤጂንግ ላይ ከፈተ። በጣም በጥቂት ጊዜ ውስጥ 50 ሱቆችን ደረሰ፣ ደንበኛውን በዛ። ስለዚህ አፕል በቻይናም የተወሰነ ገቢ ማግኘት ጀመረ። አፕል አዳዲስ የስልክ አይነቶችን እየፈለሰፈ አይፎን 12 አይፎን 10 አይፎን 7 የምንላቸው እንደዚህ ማለት ነው። እነዚህን እየፈለሰፈ በገቢ እጅግ በጣም ዳበረ። የቻይና አጋሮቹም ደግሞ ወይም ቻይና ውስጥ የአፕልን ምርቶች የሚያመርቱለት ኩባንያዎች ደግሞ የዓለም ግዙፍ የስልክ አምራቾች ሆኑ። ዜን ግዙ ከተማ የአይፎን ዋና መመረቻ ከተማ ናት። በርካታ የአይፎን ግብአት አቅራቢ የሆኑ ፋብሪካዎችና መገጣጠሚያዎች በዜን ግዙ ይገኛሉ። እናም የዜን ግዙ ከተማ አይፎን ሲቲ እስከ መባል ደረሰች። የአይፎን ከተማ ተባለች ከተማዋ። በነገራችን ላይ ቶዮታ ሲቲ የሚባል በጃፓን ውስጥ ይገኛል። የቶዮታ መኪና የተለያዩ ግብአቶች የሚመረቱበት ግዙፍ ከተማ ነው። ጎማውም፣ መሪውም፣ በሮች፣ ሞተር፣ እነዚህ ሁሉ የሚመረቱበት ማለት ነው። እናም አይፎን ሲቲ እስከ መባል የደረሰችው ዜን ግዙ በስልክ ረገድ የተራቀቀ የኢንዱስትሪ ማዕከል ሆነች። አሁንም ድረስ ዋነኛው የአይፎን ምርት እዛ ነው ያለው ይህን የሚያመርተው ደግሞ ቀደም ሲል የጠቀስኩላችሁ ፎክስ ኮን የሚባለው የታይዋን ኩባንያ ነው፣ በቻይና ይህንን የሚያመርተው የአለም ቁጥር አንዱ የቺፕስ አምራች ቲኤስኤምሲ የሚባለው የቻይና የታይዋን ኩባንያ ለአይፎን ቺፕሶችን ያመርታል። ሌሎቹን ምርቶች ቻይና ላይ ያልቃል። ብርቅ ማዕድናት ወይንም ደግሞ ሬር ኧርዝ የሚባሉት እዚህ ጋር ይመጣሉ። አሁን በአሜሪካና ቻይና የንግድ ጦርነት በጣም ትልቅ ቦታ የያዙትና ትልቅ የመጫወቻ ሜዳ ወይንም ደግሞ የጦር ግንባር ይሆናሉ ተብለው የሚጠበቁት እንደ ኤሌክትሮኒክስ ሁሉ ለኤሌክትሮኒክስ ምርቶች የጀርባ አጥንት የሆኑት ሬር አርዝ የሚባሉት ማዕድናት ናቸው። እነዚህ በተለይ በብዛት በቻይና እንደሚገኙ እስካሁን ይታመናል። በሌሎች ሀገራት ይገኛሉ ቢባልም በይበልጥ የምታመርቱ አሁንም ሬር እርዝን እና እነዚህ ብርቅ ማዕድናት ቻይና ናት። እነዚህ ማዕድናት በጣም አስፈላጊ የሆኑት በስማርት ስልኮቻችን ላይ ለካሜራ ቴክኖሎጂውና ለድምፅ ማስተላለፉ በጣም ወሳኝ ናቸው። ስለዚህ ቻይና ይህንን ተቆጣጥራለች። ዲዛይኑን ከአሜሪካ ትቀበላለች፣ ምርቱን አምርታ ወደ አሜሪካ ትልካለች። አሁን አሁን ደግሞ እንዲያውም የራሷን የስልክ አይነቶችም ጀምራለች። የአፕል ሊቀመንበር ቲም ኩክ እንዳረጋገጡት ቻይና የማትተካ የአይፎን አቅራቢ ናት። እናም የንግድ ጦርነቱ እንደዚህ ያሉ ግዙፍ ኩባንያዎችን ቅርቃር ውስጥ የሚከትል ሊሆን ይችላል። የአይፎን ግብዓት ከሚያቀርቡት 187 ኩባንያዎች ወይም ድርጅቶች ውስጥ 150ዎቹ የቻይና ናቸው። እናም አይፎን ምን ያህል በቻይና ላይ ጥገኛ እንደሆነ የሚያሳይ ነው። እንግዲህ ወደ ታሪፉ እንምጣ። እንደዚህ አይነት ኩባንያዎች ናቸው። ይሄ የነገርኳችሁ የአይፎን ታሪክ ወይም የአፕል ኩባንያ ታሪክ፣ የኤችፒ የኮምፒውተርና ተያያዥ ምርት አምራቾች እንደዚሁም ደግሞ የዴል ምርቶችም ተመሳሳይ ጣፍንታ ነው ያላቸው በቻይና። ይህ ተመሳሳይ ጣፍንታ ከሆነ የአይፎን ጉዳይ እነሱንም ያሳያል ማለት ነው። ወደ ታሪፉ ስንመጣ እስካሁን እንግዲህ በመጀመሪያው የዶናልድ ትራምፕ የምርጫ ዘመን የኤሌክትሮኒክስ ምርቶች ከታሪፍ በተወሰነ መልኩ ተገልለው ስለነበር ብዙ ጉዳት አልደረሰም። አሁን ላይ ብዙም አልተነኩም፣ ግን የሚቀር አይመስልም። ዶናልድ ትራምፕ ሀገር ቤት ይመረቱ ያሉ ነው እነዚህ ኤሌክትሮኒክሶች። በመጀመሪያ የሚጠቅሱት ሚሊዮኖችን አነሰ ቢባል በመቶ ሺዎችን የሥራ ዕድል ይዘው ነው የጠፉት። ስለዚህ አሜሪካ እነዚህን የሥራ ዕድሎች ትመልስ የሚሉ አቋማቸው በዋናነት ይጠቀሳል። ዶናልድ ትራምፕ ሌላው የሚያነሱት የአሜሪካም የዓለምም አንገብጋቢ ወይንም ደግሞ ዋናና ወሳኝ ኤሌክትሮኒክስ ምርቶች ወይም ኢሴንሻል ኤሌክትሮኒክስ ፕሮዳክትስ የሚባሉት እንደነ ሰሚኮንዳክተር ቺፕ፣ ስማርት ስልኮችና ላፕቶፖች እና ኮምፒውተር ዴስክቶፖች በቻይና ብቻ እንዲመረቱ አንፈቅድም የሚል አቋም አላቸው። ነገሩ ንግድ ብቻ አይደለም፣ የስራ ዕድል ፈጠራ ብቻ አይደለም። ነገ አንዱ ሀገር አንዱን ማጥቃት ቢፈልግ እነዚህ የንግድ ጦርነቶች ወደ እጅ መጠምዘዝ ያመራሉ የሚለው ነው የአሜሪካ ስጋት። ስለዚህ የዓለምን አብዛኛው የኤሌክትሮኒክስ ምርቶች ቻይና እያመረተች እንድትቀጥል አሜሪካ ፍላጎት የላትም። የዋይት ሀውስ ቃል አቀባይ እንደገለጹት የዶናልድ ትረምፕን የታሪፍ ውሳኔ ተከትሎ አምራቾች ወደ አሜሪካ ለመምጣት እየተጣደፉ ነው፣ ሰልፍ እየጠበቁ ነው እያሉ ቢናገሩ ይህንን የሚጠረጥሩ አሉ። እውነት ኩባንያዎች ሙሉ በሙሉ ወደ አሜሪካ ይመጣሉ የሚሉ ለምሳሌ አንድ የቀድሞ የአፕል ካምፓኒ የቦርድ አባል ይህንን ይላሉ አፕል በፈረንጆቹ አቆጣጠር በ2013 ነው ከቻይና ወጣ ብለን መስራት አለብን፣ በቻይና ላይ ጥገኛ መሆን የለብንም የሚል አቋም ላይ የደረሰው። እሳቸው የዛኔ ቦርድ አባል ነበሩ። እናም ሀገራትን መምረጥ ጀመሩ። የዛኔም ግን አሜሪካ አልተመረጠችም። ሙከራዎች ቢኖሩም ብዙም ርቀት አልሄደም። እንዲያውም ቪየትናምና ህንድ የተሻለ ተመራጭ ሆኖ ነበር። በኮቪድ ወቅት ግን ነገሮቹ አሳሳቢ የሆኑ ሲመጡ ወደ አሜሪካ ኩባንያዎችን መመለስ የሚለው ሐሳብ አለ። በተወሰነ መልኩ ቴክሳስ ላይ የአፕል ኮምፒውተሮች እንደሚገጣጠሙ ቢነገርም ያን ያህል እዚህ ግባ የሚባል አይደለም። አሁን ግን ታሪፉ እየመጣ ነው። እናሳ አሁን አሁን እንደሚጠቅሱት ቻይናም አፕልም አጣብቅኝ ውስጥ ሊገቡ ይችላሉ። አሁን ራሱ አፕል የገነባውን የግብይት ሰንሰለት እነ ዣኦሚ፣ ኦፖ እና ሌሎችም የቻይና የስልክ አምራች ኩባንያዎች እየተጠቀሙበት ነው እናም አይፎን በቀደደው የቻይና ኩባንያዎች መጥተው ነገ ከነገወዲያም ሊጥሉት በር ላይ ናቸው ብለው ይሰጋሉ። አይፎን በቻይና ገበያ ከቁጥር አንድነት ወደ ሶስተኛነት ወርዷል። ሁዋዌ እና ቪቮ የተባሉት የስልክ ምርቶች በዋናነት ምርቶቹን ሲይዙ፣ አይፎን ሶስተኛ ላይ ነው በገበያው። ይህም ደግሞ በዋናነት የሚጠቀሰው ቻይና በርካታ አፕሊኬሽኖችን ማገዷ ነው። ለምሳሌ እንደነ ቻት ጂፒቲ፣ ጉግል፣ ጂሜይል፣ ዋትሳፕ የመሳሰሉት በቻይና ደልብ አይሰሩም። እናም አይፎን እነዚህን የሚጠቀም በመሆኑ ፍላጎቱ እየቀነሰ መጥቷል። አፕል 500 ቢሊዮን ዶላር በአሜሪካ ኢንቨስት አደርጋለሁ ቢልም ዶናልድ ትራምፕ ግን ይሄ በቂ አይደለም ባይ ናቸው። እናም ጊዜ ሊወስድ ይችላል የሚለው የብዙዎች ንግግር ነው። መግቢያ ላይ እንዳነሳውት የኤሌክትሮኒክስ ጦርነቱ ዋነኛው የአሜሪካና የቻይና የታሪፍ ጦርነት የጦር ግንባር ሊሆን ይችላል። እጅግ ወሳኙም ሊሆን ይችላል። በቀዳሚነት በከፍተኛ ደረጃ ዋጋ ሊያንሰራራ ይችላል። እንደነ አፕል፣ ዴል፣ ኤችፒ የመሳሰሉት ዋጋቸው መጨመሩ አይቀርም። አነስተኛዎቹ ደግሞ በትንንሽ የትርፍ ህዳግ የሚሰሩት ተንኮታኩተው ሊጠፉም ይችላሉ። በሁለተኛነት የንግድ ፍሰቱም ይመታል። ሰፕላይ ቼኑ በተለይም በቺፕ በባትሪ ዲስፕሌይ የመሳሰሉት ቻይና በዋናነት የተቆጣጠረቻቸው በከፍተኛ ደረጃ እጥረት ሊከሰት ይችላል። በሶስተኛነት የፋብሪካ ፍሰት ሊመጣ ይችላል። ፋብሪካዎቹ ወደ ህንድ፣ ወደ ቪትናም፣ ወደ ሜክሲኮ ወደመሳሰሉ ሀገራት የኤሌክትሮኒክስ ምርቶቹ ሊፈልሱ ይችላሉ። በአራተኛነት ቻይና ራሷ ለታሪፉ ምላሽ እየሰጠች ነው። በተለይም ሬር ርዝ ወይም ብርቅ ማዕድናት የሚሉትን አሁን መገደብ እንደጀመረችው ካሰፋች ከአሜሪካ ጋር ያላት ፍጥጫ እየተጋጋለ ሊሄድ ይችላል። በአምስተኛነት የኩባንያዎች የድርሻ ገበያ ወይም ስቶክ ማርኬታቸው በከፍተኛ ደረጃ እየቀነሰ ነው። በስድስተኛ ደረጃ ደግሞ የሚጠቀሰው ፈጠራ ይጎዳል የሚለው ነው። ምክንያቱም የማምረቻ ዋጋ እየተወደደ ከመጣ ፈጠራን ያቀዘቅዘዋል። የሚያስፈራው ግን ለሕግ መቆም ከቀረ ነው። ለሕግ የማይገዙ ከሆነ ቻይናውያን የአፕልን ቴክኖሎጂዎች በመጠቀም በስልኮቻቸው ውስጥ በማድረግ ምናልባትም ራሱን አፕልን ሙሉ በሙሉ አስመስለው በመስራት የአሜሪካን ኩባንያዎች ሊያንኮታኩቷቸው ይችላሉ የሚለው ነው። አሁንም እንደ ቻይናና እንደ ሰሜን ኮሪያ ያሉ ሀገራት በተደጋጋሚ ምርቶቻችንን እያመሳሰሉ ይሰራሉ፣ የእኛን ምርቶች ቴክኖሎጂዎች፣ በፓተንት ወይም ደግሞ በባለቤትነት የያዝናቸውን ይጠቀማሉ በሚል አሜሪካና የአውሮፓ ሀገራት ሲከሱ የሚደመጥ ነው። ስለዚህ አፕል በቻይና ማምረቱ የሚቀር ከሆነ ቻይና ራሷ አፕል ብላ ለመሸጥ ልትሄድ ትችላለች፣ ለህግ መገዛት ልታቆም ትችላለች የሚለው ያስፈራል። ግን ቻይና ይህንን ከማድረግ ይልቅ እንደ ሁዋዌ፣ ዣኦሚ፣ ሌኖቮ ያሉትን ብራንዶች ታሳድጋለች። ድጎማም እያደረገች ገበያውን በሀገር ቤት እንዲሰፋ ትሞክራለች። የሀገር ቤት ገዥዋ ሸማች እንዲሆን ታደርጋለች። የሚል ጥርጣሬዎች በብዛት እየቀረቡ ነው። በሁለተኛነት ቻይና ከአሜሪካ የምትገዛቸውን መቀነስ ላይ እየሰራች ነው። አሁን ብዙ ገድባለች። ከጨከነች ደግሞ አመሳስላ ማምረት ድረስ ትሄዳለች የሚለው ነው የሚያስፈራው። ግን የቻይና የኤሌክትሮኒክስ ኢንዱስትሪ በጣም በግዙፍ ደረጃ ለአሜሪካ ቢያቀርብም እጅግ የላቀ የሆነውን ቴክኖሎጂ ቺፕ የሚመረተው በአሜሪካ ነው። ኳልኮምና ኦቪዳ በዚህ ይታወቃሉ። በሶፍትዌር ደረጃ ደግሞ ዊንዶውና አንድሮይድ የሚመረቱት በአሜሪካ ነው። ስለዚህ የቻይና የኤሌክትሮኒክስ ኢንዱስትሪ ገና ብዙ የሚቀረው ነው። አሜሪካ ያለበት ደረጃ ለመድረስ ብዙ መጓዝ አለበት። ስለዚህ መጣላቱ አያዋጣቸውም ብለው ያነሳሉ። አሁን የታሪፍ ጦርነቱ ተጀምሯል። ዋነኛ የጦር ግንባሩ ደግሞ የኤሌክትሮኒክስ እና የቴክኖሎጂ ዘርፉ ነው። ጦርነቱ የአጭር ጊዜ አይደለም። ዛሬ ታሪፍ ጋብ ቢልም፣ ምናልባት ቻይናና አሜሪካ ወደ ድርድር ጠረጴዛ መጥተው ስምምነት ቢያገኙም ነገ ዳግም መቀስቀሱ አይቀርም፣ ነገም ውሳኔዎች መቀየራቸው አይቀርም በሚል ሁለቱም ሀገራት እየተዘጋጁበት፣ ምናልባትም በሚስጥር አዳዲስ እቅዶች እየነደፉ መሆኑ ይገመታል። የሀገር ቤትና ዓለም አቀፍ የኢኮኖሚና የቢዝነስ ትንታኔን ከቅዳሜ ገበያ ያገኛሉ። ቅዳሜ ገበያን በአሐዱ ሬድዮ ያደምጡታል። በድረ ገጻችን በማኅበራዊ ገጾቻችን ያገኙናል። የቅዳሜ ገበያ ልዩ ትንታኔዎችን በዩትዩብ ቻናላችን በአማርኛና በእንግሊዝኛ ቅዳሜ ገበያ ብለው ሰብስክራይብ ያድርጉ። አዳዲስ ቪዲዮዎች በትኩሱ እንዲደርሱት የደውል ምልክቱን ይጫኑ ነው።